እንደ መጀመሪያ ስማርት ሲቲ ወይም የዘመነ ከተማ ስንል ምን ማለታችን ነው? ከጽንሰ ሐሳቡ ስንነሳ ስማርት ሲቲ ማለት ህንፃዎችና መንገድ ማለት ብቻ አይደለም። በትንሹ ስድስት ጉዳዮችን በዋናነት ያቀፈ የከተማ መሰረተ ልማትን ያካትታል። እሱን ተንተና አድርጎ ለማየት ስማርት ሲቲ የምንለው የተገናኘ ወይም የተቆራኘ ቴክኖሎጂን፣ ኢንፍራስትራክቸርን፣ አካባቢን፣ ምጣኔ ሀብትን፣ አስተዳደርንና ማህበረሰብን ያቀናጀ የማህበረሰብን ኑሮ ለማሻሻል የሚደረግ የከተማ መዋቅር ነው። ስማርት ሲቲ ማለት በአንድ ሰባት ዋና ምሰሶዎች አሉት። ስማርት ሲቲ የሚባለው አንደኛ ስማርት ገቨርነንስ ወይ ደግሞ ስማርት አስተዳደር እንለዋለን። ይሄ ምንን ያመለክታል? ግልጠኝነትን አሳታፊነትን እና የተቋማት ተጠያቂነትን ያካትታል። ተቋማት ተጠያቂነት ምን ማለት ነው? ለእነዚህ ሁሉ መለኪያ ያስፈልገዋል ማለት ነው። ዝም ብሎ ተጠያቂነት የሚባል አይደለም፣ መለኪያ አሉት። ሁለተኛ ስማርት ኢኮኖሚ ወይ ደግሞ ዘመናዊ ምጣኔ ሀብት ወይ ደግሞ ዘመናዊ ኢኮኖሚ የምንለው ነው። ይሄ ብዙ ነገሮች አሉት። ኢኖቬሽን ድሪቭን የሆነ ከኢኖቬሽን ጋር የተገናኘ ምጣኔ ሀብት እውቀትን መሰረት ያደረገ ኢኮኖሚ ወይ ደግሞ ምጣኔ ሀብት እነኚህ እነኚህ ጉዳዮች ኢንተርፕሮነርሺፕ፣ ዲጂታል ፋይናንስ እና ግሎባል ኮምፒቲትነስ ወይ ደግሞ ዓለም አቀፍ ውድድር ተወዳደርነት ያካተተ ጉዳዮችን ያቀፈ ይሆናል። ሶስተኛ ደረጃ ላይ ስማርት ሲቲን ስናስቀምጠው እንደሚሰሰው የምናየው ስማርት ፒፕል ነው። ከተማ ቢገነባ ማህበረሰቡ ዘመናዊ ካልሆነ ትርጉም አልባ ነው የሚሆነው። ከቤቱ አውጥቶ መንገድ ላይ ቆሻሻ የሚጭት ከሆነ ማህበረሰቡ በዛ ልክ ካልዘመነ ስማርት ሲቲ ልንፈጥር አንችልም። በዛ ልክ ስናየው የተማረ ስኪል ያለው ወይ ደግሞ እውቀት ያለው ሙያ ያለው ማህበረሰብ ያስፈልገናል፣ አስተሳሰቡ ከፍ ያለ። አራተኛ ስማርት ሞቢሊቲ ነው። ማህበረሰብ በዘመነ እንቅስቃሴ ማድረግ አለበት። እንቅስቃሴዎቹ በዘመናዊ መሆን አለበት። ባቡር መንገድ ሊሆን ይችላል፣ በተለያዩ ነገሮች። ሌላኛው ስማርት ኢንቫይሮመንት ነው፣ አካባቢ ስማርት አካባቢ አሁን በየከተሞቹ ድሮ ጥቂት ቦታ የምናገኛቸው እነኚህ የዘመኑ አካባቢዎች በስተዋል ከተማ ውስጥ ከቤተ መንግስት፣ አንስቶ በተለያዩ ቦታዎች የተሰሩ ናቸው። እንደዛ አይነት ኮንሰፕት ማለት ነው። ሌላኛው ስማርት ሊቪንግ ነው። ይሄ ኳሊቲ ኦፍ ላይፍ ጋር ይገናኛል። የዘመናዊ የኑሮ ማለት ነው። ይሄ የቤቱንም የምኑንም ጨምሮ ይሄ አንዱ ነው። ሌላኛው የስማርት ኢንፍራስትራክቸር ቴክኖሎጂ ነው። የዘመነ ከተማ ወይም ስማርት ሲቲ ስንል እርስዎ እንደገለጹት እንግዲህ በርካታ የሚነሱ ጉዳዮች አሉት። ጉድ ገቨርናንስ፣ ቴክኖሎጂ፣ ኢነርጂ እነዚህ እነዚህ አንድ ከተማ ስማርት ሲቲ ለመሆን የሚያስፈልጉት ነገሮች ናቸው። ዓለም ላይም በስማርት ሲቲ ለነዋሪዎቻቸው ምቹ የሆኑ ከሚባሉ ሀገሮች መካከል ሲንጋፖርን እንደ ዱባይ ያሉ ከተሞችን መግለጽ ይቻላል። ወደኛ ሀገር ስናመጣው ደግሞ የዘመነ ከተማ ለአንድ ሀገር እድገት በተለይም ደግሞ የዜጎችን ኑሮ ለማሻሻል አወንታዊ አበርክቶ ምንድን ነው ማለት ይቻላል። እነዚህም በሁለት መሰረታዊ ጉዳዮች ለይተን እንያቸው። አንደኛ በሀገር ኢኮኖሚ ላይ የሚያመጣው ሀገር እድገት ላይ የሚያመጣውን እንየው። አንደኛ ኢኮኖሚ ግሮዝን እንደ ኮምፒቲነስን ያመጣል ምጣኔ ሀብት እድገትንና ተወዳዳሪነትን ያመጣል። ምን ማለት ነው? ስማርት ሲቲ የሆን ስንድ ኢኖቬሽን ውቦች ይኖሩናል፣ እነኚህ የፈጠራ ማዕከሎች። ሁለተኛ ደግሞ ፎሬን ዳይሬክት ኢንቨስትመንትን እንስባለን። እነኚህ ስለሚመጡ ማንኛውም ፎሬን ዳይሬክት ኢንቨስትመንት ወይ ደግሞ ቀጥታ የውጭ ንግድ የሚመጣው ከተማዎቻችን የተሻሉ ሲሆነ፣ ዱባይን ማየት እንችላለን። አሁን ዱባይ አለም በሙሉ ንግዱን እዛ ያካሄዳል። ከተማ ምን ስለሆነች? መጀመሪያ የዘመነች ከተማ ስለሆነች ማለት ነው። ሁለተኛ ዲጂታል ኢንዱስትሪ እነኚህ እነኚህ ጉዳዮች ይኖሩናል። በሁለተኛ ላይ ኢፊሸንሲ ሪሶርስ ዩቲላይዜሽን ይመጣል። ሀብትን በተሻለ ሁኔታ መጠቀም እንችላለን፣ ስማርት ሲቲ ሲሆን ሲሄድ። ሶስተኛ ኢንፍራስትራክቸራችን ዘመናዊ ይሆናል፣ መሰረተ ሊማቶቻችን ዘመናዊ ይሆናል። አሁን እንደምታዩት መሻገሪያ መንገዶቻችን፣ የመንገዶቻችን፣ ታ ሳይክል መንገዶቻችን፣ የእግረኛ መንገዶቻችን እየዘመኑ መጥተዋል። ይሄ የዚህ ዘመናዊ ከተማ ትሩፋቶች ናቸው ሌላኛው ዘላቂ አካባቢ ይኖረናል እንደምታየው ከዚህ በፊት የነበረው አዲስ አበባ ወንዞቹ በጣም የተበከሉ ናቸው አይደለም ከሄዶ መቀመጥ ማለፍም ያስቸግራል አሁን እነዛ ወደ ዘመናዊ ከተማነት ሲቸገሩ ወንዞቻችን አብሮ ይሻገራሉ ማለት ነው ምን ይሆናሉ ቀጠ ዘላቂ ወንዞች ይሆናሉ አካባቢን የማይበክሉ ከተማ ይሆናሉ እንደማለት ነው ሌላኛው ጥሩ ወይ ደግሞ የዘመነ በፖሊሲና በኢኖቬሽን የሚመራ አስተዳደር ይኖረናል ማለት ነው። ሁለተኛ ደግሞ የማህበረሰብን ኑሮ ማሻሻል ነው። ሁለተኛ ስማርት ሲቲንግ ስናስብ አንደኛ ቤተር ኳሊቲ ኦፍ ላይፍ የማህበረሰቡ የተሻለ ኑሮ ጥሩ ጥራት ያለው ላይፍ እንዲኖሩ ያደርጋቸዋል። ሶስተኛ ስራን ይፈጥራል ለማህበረሰቡ ስኪሊን ዴቨሎፕ ያደርጋል። ስኪል ማለት ይሄ ሙያን ማለት ነው። ዴቨሎፕ ያደርጋል። ሌላኛው ሰዎች በፍሪደም በነጻነት እንዲንቀሳቀሱ ተደራሽ መሰረተ ልማት እንዲሆን ያደርጋል። ተደራሽና ሞቢሊቲን ይፈጥራል እንደማለት ነው። ሌላኛው ትምህርትን፣ ጤናን አክሰስ እንዲያገኝ ያደርጋል። ማህበረ በየቦታ የተሻለ ጤና መሰረተ ልማትን ትምህርት መሰረተ እንዲያገኝ ያደርገዋል። የመጨረሻ ላይ ሴፍቲ እና ሴኩሪቲ ይሰማዋል ማህበረሰቡ። ኮንፈርት ሀውሲንግ ይኖረዋል የተሻለ የመኖሪያ ቦታ ቤቶች ይኖሩታል ማለት ነው። አንድ ሞደርን ሲቲ መለያዎቹ ደህና ደህና ቤቶች መኖር አለባ ለሰው ልጅ ኑሮ የሚበቁ፣ እነዚህ ጉዳዮች ያካተተ ይሆናል እንደማለት ነው። መንግስት በ2025 ዲጂታል ኢትዮጵያን ለመመስረት ስትራቴጂ ነድፎ እየሰራ ይገኛል። ለዚህም ደግሞ አዲስ አበባ ላይ አሁን እያየን ያለ ነው። ወደ ስማርት ሲቲ ለመቀየር እየተደረገ ያለውን ሂደት እንደ ሽግግር የመደመር መንግስት መጽሐፍ ላይ ጠቅላይ ሚኒስትሩ ገልጸውታል። እንደኛ ላለች ሀገር የዘመናዊ ከተማ ምስረታ አስፈላጊነቱ ምንድን ነው ይላሉ። አንደኛ ዘላቂ ከተማ እንዲኖረን ያደርጋል። ከዚህ በፊት በነበሩ ከተሞቻችን አንዱ መንግስት ይመጣ፣ አንዱ ያፈርሰዋል። ዘላቂ ከተሞች አልገነባንም የገነባ ናቸው ከተማዎች ለሰው ልጅ ኑሮ በቂ አልነበሩም፣ ኮንዱሲቭ አልነበሩም። እዚህ እነኝን ጉዳዮች ኮንሲደር አርገን ስናያቸው አንደኛ ኢኮኖሚክ ግሮዝ ና ጆብ ክሬሽን ይፈጥራሉ ብያለሁ። ይሄ በአሁን እንደ ኢትዮጵያ ላሉ ዘመናዊ ከተማ አስፈላጊነቱ፣ ሁለተኛ ኢምፕሩቭድ ፐብሊክ ሰርቪስ ና ኳሊቲ ላይፍን ይፈጥራሉ። በሶስተኛ ደረጃ ቴክኖሎጂ ና አድቫንስ ኢኖቬሽን ቴክኖሎጂውን አድቫንስ ኢኖቬሽን እንዲኖራት ያደርጋል። ከተማዎች ውስጥ ይህንን ዘርዘር አድርገን ስናየው ለስራ ፈጠራ ምን ኮንትሪቡት ያደርጋል ብለን ስናየው በቱሪዝምና በጆብ ክሪኤሽን ስናያቸው ብዙ ናቸው፣ እነ ሰፊ ናቸው። አዲስ አበባ ውስጥ አሁን በዚህ አመት ብቻ በጣም ብዙ ምን ተደርጓል? ቱሪዝም ኮንፈረንስ ቱሪዝሞች ተደርጓል። እንደዚህ አይነት ነገሮችን ይፈጥራል። ቀደም እንዳልኩት ቴክኖሎጂ ኤክስፓንድ ይሆናል። አሁን በየቦታም እንደምታየው ስማርት ነገሮችን እናያለን። ቴክኖሎጂ ኤክስፓንሽን ብያለ ትሬድ ንድ ኤክስፓንሽን ትሬድ ኤክስፓንሽን ይኖረናል። ትላልቅ ሞሎች እየተገነቡ ነው። ፒያሳ አካባቢ አደዋ ፍት ለፊት እየተገነቡ ነው። በየቦታ እየተገነቡ ነው። እንደዚህ አይነቶች እንዲፈጠሩ ያደርጋል ማለት ነው። ላይብልሁድ ኢምፕሩቭመንት ነው። ቅድም እንዳልነው የተሻለ የማህበረሰብን ገቢ በተሻለ ሁኔታ እንዲያድግ ያደርጋል። ሌላኛ ዲሞክራሲ ሲስተምን ዴቨሎፕ ያደረጋል። ምክንያቱም ኢንተርአክሽኑ ግሎባል ከሆነ አስተዳደሩም መዋቅር ውስጥ ያለውም ሰው በዛ ልክ ምን ያደርጋል እንዲሳተፍ ያደረገዋል፣ እና ዲሞክራሲ ሜንታሊቲ እንዲኖረው ያደረገዋል። እነኚህ ጉዳዮችን ናቸው በዋናነት ፈጠራን፣ ቴክኖሎጂን፣ ንግድን እንዲሁም ደግሞ የዳበረ ዴሞክራሲ ከማስፋፋት አንጻር የዘመናዊ ከተሞች ምስረታ ጠቀሜታው እንዴት ይገለጻል? ስራ ፈጠራ፣ ቴክኖሎጂ ኤክስፓንሽን፣ ትሬድ ኤክስፓንሽን፣ ላይቭሊሁድ ኢምፕሩቭመንት ብለን ያነሳ ያነሳናቸው በሙሉ ቀጥታ ከዘመናዊ ከተማ ጋር ይገናኛሉ። የዘመነ ከተማ ሲኖር ለምሳሌ በቂ ምርት ይኖራል እንደማለት ነው። አምራች እንደ ሰሪ ንግድ ይኖራል። በዛ ተቋማት ውስጥ በሚፈጠሩ ተቋማት ውስጥ የሚቀጠረው ሰው ስራ እድል ያገኛል እንደማለት ነው። በሌላ መንገድ በሌላ መንገድ ደግሞ ስናየው ከተሞቻችን እየዘመኑ መዝናኛ ቦታዎች እየዘመኑ ሲሄዱ የሚጎበኙ ቦታዎች እየሰፉ ሲሄዱ ምን ይሆናል? ቱሪዝምን ምን አትራክት ያደርጋል? ወይ ደግሞ ይስባል። ሀገር አቀፍም ዓለም አቀፍ ቱሪዝም ይስባል። አሁን ፒያሳ አካባቢ ተጂ አደዋ አካባቢ ብዙ ሰው ነው የሚጎበኘው። ቤተ መንግሥትም ብናይ እንጦጦም ብናይ የተለያዩ ቦታዎችን ስናይ ከጊዜ ወደ ጊዜ ምን እያደረገ ነው? ጎብኚዎችን እየሳበ ነው ያለው ማለት ነው። ትሬድ ኤክስፓንሽን ቅድም እንዳልችው በብዙ መንገድ ምን ያደርጋል፣ ንግድን ይስባል ዓለም አቀፍ ንግዶች ንግዶችን እነዚህ ጉዳዮችን በዋናነት ከዘመነ ከተማ ጋር ተገናኝቶ የሚመጡ በረከቶች ናቸው። የመደመር መንግሥት መጽሐፍ ላይ ኢትዮጵያ ጥንታዊና ታሪካዊ የሆነች ሀገር እንደመሆኗ ዘመናዊ ወይም ስማርት የሚባሉ ከተሞች የሏትም። ይሄ እንዳይሆን ካደረገው ነገሮች እንደ ሀሳብ የቀረበው ምንድን ነው እዛ ላይ አንዱ የሰራውን ሌላኛው የማፍረስ አባዜ የሚል ሀሳብ ጠቅላይ ሚኒስትሩ ገልጸውበት ነበር። እና ከዚህ ችግር ባለፈ በዋናነት የዘመናዊ ከተማ ለመመስረት እንደ ተግዳሮት የሚነሱ ችግሮች ምንድን ናቸው ማለት ይቻላል? በዚህ በመደመር መንግስት መጽሐፍ ላይ በምዕራፍ ስምንት ላይ በስፋት የከተማ ንሳቤ እንዴት መምራት እንዳለበት ይሄ መጽሐፍ አስቀምጧል። እንዴት መምራት እንዳለበት ለዘመናዊ ከተማ መሰረታዊ ተግዳሮቶች የሚለውን ሀሳብ ከማንሳታችን በፊት ስማርት ሲቲ እንዳይኖረን ያደረጉን ጉዳዮችን ትንሽ አንስተን ወደዛ እንዳለን። አንደኛ ከተሞቻችን በእቅድ ስላልተመሰረቱ በእቅድም አልለሙም፣ በእቅድም አልጠፉም። ብዙዎቻቸው እንዲሁ በደመነፍ ተመሰረቱ። ከዛ በኋላ ደግሞ በተለይ ከመንግስታት ጋር ተገናኝተው የተመሰረቱ ከተሞቻችን መንግስታት የነበሩ መንግስታት ሲወርዱ ከዛ በኋላ ይጠፋሉ። ሁሉም መንግስት ሲመሰረት የራሱን ከተማ ያቋቁም ነበረ። በተለይ በሰሜን አካባቢ ስናይ ከዛ ደግሞ ወደ መሀልና ወደ ደቡብ ኢትዮጵያም ስናይ እንደዚህ ነው የሆነው። እነዛን ከተሞች አሁን ጥቂቶቹን እንጂ አናገኛቸውም። የጠፉበት ምክንያት መንግስታቱ ሲያልፉ፣ በህይወትም ይሁን በስልጣንም ሲያልፉ ከዛ በኋላ ከተሞች ይጠፋሉ። ሁለተኛ የተቀናጀ የከተማ ስትራቴጂ አልነበረንም። ቢኖረም በትክክል መሬት ላይ ስላላዋል እስካሁን ስማርት ሲቲ የሚለው ጉዳይ አልነበረን ኢትዮጵያ ውስጥ የሉንም እንደማለት ይቻላል። ትንሽ የምሳሰሉ ከተሞች ይታያሉ። እነሱን ወደ ስማርት ሲቲ ማምጣት ይፈልጋል። ተግዳሮቶቹ አሁን ያሉ ተግዳሮቶች ስማርት ሲቲን መፍጠር ስናስብ ምን ተግዳሮቶች ይገጥሙና ላይ ብሎን ስናይ ደግሞ አንደኛ ስማርት ሲቲ መመስረት በቂ ፋይናንስ ያስፈልጋል። ፋይናንሻል ኮንስትሬንት ሊገጥሙን ይችላሉ። ኢኮኖሚክ ኮንስትሬንት የምንለው ማለት ነው። ሀገሪቷ የምታመነጨው ገቢና ለከተማ የምታውሎ ገንዘብ እኩል ላይሆን ይችላል፣ ባላንስ ላይሆን ይችላል። ሌላኛው ቴክኖሎጂና ኢንፍራስትራክቸር ሊሚቴሽን ነው። ከተማን ስማርት ለማድረግ አንደኛው መሰረት ልማትና ቴክኖሎጂ ነው እነዛ ቴክኖሎጂ በእኛ ሀገር የተመረቱ አይደለም ከሌላ ሀገር ነው የምናመጣው በዶላር ነው የሚመጡት ገንዘብ ይፈልጋሉ ሙያ ይፈልጋሉ እነዛን ሁሉ ለማድረግ ሊሚቴሽን እጥረት ሊገጥመን ይችላል ነው ሶስተኛ ያለን የተማረ ሰው ብኖረንም ነገር ግን ያ ተማረ ሰው በቂ ስኪል ላይኖረው ይችላል ከስማርት ሲቲ ጋር የሚሄድ ሰው ላይ እሱን ማብቃት ሊያስፈልግብን ነው ማለት ነው ሌላኛው ገቨርነንስያችንና ተቃዋሞቶቻችን ለዘመናዊ ከተማ የሚበቁ አስተዳደርና ተቋማት አሁን ላይኖረን ይችላለሁ። እነዛም ማምጣት ደግሞ የራሱ ተግዳሮት ይኖራል። ሰውን ወደዛ ማምጣት አለብን። ሌላኛው ማህበረሰብና ባህልን ከዘመነ ከተማ ጋር ማቆራኘት መቻል አለብን። ባህል ይጥፋ አይደለም። ባህል መጠበቅ አለብ። ስንጠብቅ ግን ከምንሰራው ከስማርት ሲቲ ጋር ማገናኘት ይፈልጋል እንደማለት ነው። ሌላኛውም ኢንቫይሮመንቱ እና ኢኮሲስተሙ ቀጣይ ሰስቴነብል ሆኖ ላይ ቀጥል ይችላል። ከተማ ስናስብ ተፈጥሮ ሊጠፋ ይችላል። ተፈጥሮና ከተማን አንድ ላይ አቀናጅቶ መሄድ ላንችል እንችላለን። የተወሰነ ቦታ ልናደርግ እንችላለን። ያምን አንዱ ተግዳሮት ሊሆን ይችላል። ሌላኛው ሴኩሪቲና ፖለቲካል ኢንስቴቢሊቲ ሊፈጠር ይችላል። ሴኩሪቲ ማለት በዚህ ውስጥ የሚፈጠሩ ሁሉ ነገራችንን አይቲ ቤዝድ ካረግን ሳይበር ሴኩሪቲያችን ካልጠነከረ ብዙ ነገር እናጣለሱ ቻሌንጅ ሊሆንብን ይችላል ማለት ነው። ይሄን አጠቃላይ ስናየው ፋይናንሻል ሊሚቴሽን ኢንዱኬት ኢንፍራስትራክቸር፣ ዊክ ገቨርነስ ና ስኪል ጋፕ፣ ሶሻል ኢኒኳሊቲ ቻሌንጅ ሊያረገን ይችላል ማለት ነው። ብዙ ጊዜ የገጠር ልማት የከተማ ልማት እየተባለ ፖሊሲና ስትራቴጂዎች እየተነደፉ ገጠሩም የራሱን ልማት ከተማውም የራሱን ልማት የሚሰራበት ሂደት ነው የነበረው እና ይሄ ሂደት እንደ ችግር ሲነሳ ቆይቷልና። በዚህ የመደመር መንግስት መጽሐፍ ላይ ገጠርን ከከተማው እንዴት አድርጎ በቴክኖሎጂ ሊሆን ይችላል፣ በንግድ በኢንቨስትመንት በተለያዩ መስኮች እንዴት ማገናኘት እንደሚችል የሚገልጽ ሀሳብ አለው እና ሀገራችን የዘመናዊ ከተሞች ባለቤት ለማድረግ ምን መደረግ አለበት ከመደመር እሳቤ አንጻር ማለት ነው። የቀደመውን ስናየው አሁን መጽሐፉም ዳሶታል ከተሞቻችን ያለ ፕላን እንደተመሰረቱ ያለ ፕላንም እንደ ስጠፉ እንደነበረ አንስተውታል። አሁን ያሉ ከተሞችም ሳተላይት ከተሞች ብሎ ያነሳቸው ከተሞችም መሪቅድ አላቸው። በመሪቅድ ግን አይመሩም አልተመሩም። ከተሞቻችን እያንዳንዱ የገጠር ከተማም ብታይ፣ ትናንሾች መሪቅድ ይዘጋጅላቸዋል። ያ መሪቅድ መሬት ላይ አይውልም። ሁለተኛ ከተማና ገጠር መካከል ያለው እድገት በጣም የተለየ ስለሆነ ማህበረሰቡን ከተማ ከገጠር ወደ ከተማ በፍስተቱ እንዲጨምር አድርጎታል። ይሄ ደግሞ ከተሞች ለሀያ ሰላሳ ወይ ደግሞ ለ20 ዓመት ለ30 ዓመት ታስበው የተሰሩ መሰረተ ልማቶች ህዝቡ ቁጥር ሳይታሰብ ስለተጨመረ በቂ አልሆነም። ለምሳሌ ውሃ አቅርቦት አዲስ አበባን ብናይ አሁን ካለው ህዝብ ጋር የሚመጣጠን አይደለም። ቤት ፍላጎት ሲታይ አሁን ካለው ጋር አይደለም። ስለዚህ ምን መሆን አለበት ስንለው አንደኛ ከተማን የምናዘምንበት ቅድም ያልናቸውን ጉዳዮች ማስቀመጥ ነው። በመሪ ቅድም ማስቀመጥ ነው። ከተማን ከየት ወዴት እንደምንወስድ በስማርት ሲቲ ኮንሰፕት ወይ ደግሞ ዘመናዊ ከተማ ኮንሰፕት መሄድ ነው። ያ ማለት ገጠር ሰው ገጠር ብቻ ይኑር ማለት አይደለም። ከተማ የሚመጣ አለ፣ ከከተማ ደግሞ ወደ ገጠር የሚሄድ አለ። ምን መሆን አለበት? ገጠርም ይሁን ከተማ ለሰው ልጅ የሚበቃ ለኑሮ የሚበቃ ተስማሚ ነገር መፍጠር አለበት። የግድ ሎጅ አዲስ አበባ ላይ ብቻ ወይ ከተማ ላይ ብቻ መሰራት የለበትም። አቅም ያለው አርሶ አደር የተሻለ ቤት መስራት እንዲችል ያንን ዋይ ገዛ ማድረግ ነው ሞዴሎችን አዘጋጅቶ መስጠት ነው። ኮምፓውንዱን ወይ ደግሞ ግቢውን እንዴት አርጎ ማሰመር እንደሚችል ካደረግን ሰው ከከተማ ከገጠር ወደ ከተማ የሚመጣበት ጉዳይ የለም። እዛ የሚፈልገውን ነገር ካቀረብንለት እሱ ደግሞ ከከተማ ከተማ የሚፈልገው ከገጠሩ፣ በሚፈለገው ኳሊቲ፣ በሚፈለገው ጥራት፣ በሚፈልገው ጊዜ፣ በሚፈለገው መጠን ካገኘ የከተማና የገጠር ትስስሩ ምን ነው ጤናማ ይሆናል። አንዱ መጋቢ፣ አንዱ ተመጋቢ፣ አንዱ ደግሞ ቆሻሻ ተሸካሚ፣ አንዱ ቆሻሻ ጣይ አይሆንም። ሁለተኛ ደግሞ አንዱ ፍልሰተኛ፣ አንዱ ተቀባይ አይሆንም። ሁሉም ባለበት ረክቶ ይሰራል፣ ሀገር ያድጋል እንደማለት ነው። ስለዚህ አንደኛ ምንድን ነው፣ ገቨርነንሱ ነው። ከተማን የምንመራበት ገጠርን የምንመራበት ገቨርን የሚያደርገው ወይ ደግሞ የሚመራ አካልን በዛ ልክ ሀሳቡ አስፈጻጸሙ ማደግ አለበት። ማደግ አለ እነኚህ ኮንሰፕቶች ኮንሲደር ካረግን የመደመር መንግሥት ላይ የተቀመጡ ጉዳዮችን በትክክል መሬት ላይ ማውረድ እንችላለን። ካልሆነ ምን ይሆናል? አሁን የምናየው ነገር ነው የሚደገመው። ከተሞቻችን ለሰው ኑሮ ማይመቹ በብዙ ነገር ከከተማ መስፈርት በታች የሆኑ ይሆናሉ። ቅድም እንዳልኩሽ ገጠር አካባቢ የተለየ ድህነት አታይም። ማህበረሰቡ እኩል ነው የሚመስልሽ። ያ ምንድን ነው ያደረገው? ሁሉም ጎጆ ቤት ውስጥ ነው የሚኖረው። አሁን ምን ወዴት መቀየር አለበት አርሶ አደር ባገኘው ሀፍት ቆርቆሮ ሊሰራ ይችላል። ቆርቆሮ ሲሰራ ያለ እውቀት ነው የሚሰራው። ከብቱንም እሳቱንም አንድ መኝታ ቤት ውስጥ ነው የሚያደርገው። እንደኛ አይነት ነገሮች ሀፍት እያለው በሙያ ካገዝ ነው። አንድ ሰው ከተማ መጥቶ ግድ ቤት መስራት አይጠበቅበትም። ሪሶርሱን እዛው ኢምፕሊመንት አድርጎ የተሻለ ግብርናውን አዘምኖ ለራሱም ተመግቦ ለከተማም አቅርቦ እንዲኖር ከተፈለገ እዛው ከከተማ የሚያገኘውን በቂ መሰረተ ልማት እዛ ከወሰንለት የከተማና የገጠር መስተጋብሩ ጤናማ ይሆናል የሚል ሀሳብ አለኝ።